ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የጥቅምት 25 2018 ዓ ምት የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር ቀጠና ሰባተኛ ቀኑን ባስቆጠረው ልዩ ኦፕሬሽን ፋኖ በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘቱ ተገልጿል። ዝርዝር የግንባር መረጃዎችን ይዘናል። የአማራ እናት እንባ በሚል መፈክር በጀርመን ፍራንክፈርት ከተማ ህዝባዊ ተቃውሞ ሰልፍ መዘጋጀቱ ተገልጿል። የአገዛዙ ጦር አዛዥ ብርሃኑ ጁላ ጀነራል ምግበይ ክዶናል፣ ጦርነቱን ለመጀመ መር ምክንያት አግኝተናል ብለዋል። የሶማሌ ጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዷ የኦሮሚያ ነበረች ለሚለው ንግግራቸው ይቅርታ ሊጠይቁ ይገባል ሲሉ ገልጸዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁነው። በጎንደር ቀጠና ሰባተኛ ቀኑን ባስቆጠረው ልዩ ኦፕሬሽን ፋኖ ባገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘቱን ተገለጸ። አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የጠላት ኃይልን በልዩ ወታደራዊ ጥበብ ከአጸደ ማርያምና ሻሁራ ከተማ መሽጎ የነበረው ስልሳ ስድስተኛና ስልሳ ሁለተኛ ክፍለ ጦርን ስቦ በአንድ የሞት ወረዳ በማስገባት አይቀጡ ቅጣት መቅጣት ከጀመረ ሰባተኛ ቀኑን አስቆጥረዋል። አልሞት ባይ ተጋዳይ ከገባበት መውጣት ሲያቅተው ባለበት ቦታ ሆኖ ፎቶ እየተነሳ አጸዳ አለው ማድረጉ በተንኳቸው እያለ በየሚዲያው መቀባጠሩን ቀጥሏል ሲልም ገልጿል። ሆኖም ምን እንዲህ ያለ የማፊያ የሚዲያ ስራ እየሰራ ባለበት ቅጽበት በተመሳሳይ ቀን ከአድዋ ክፍለ ጦር እና ከጦሩ ተወርዋሪ የተውጣጣው የፋኖ ነበልባል ሰራዊት አጸደ ማርያም የመሸገውን ጥምር ሙትና ቆስለኛ አድርገው ከከተማው ማስወጣት ሲቻል፣ በሁለተኛ ደረጃ በአድዋ ክፍለ ጦር በተመሳሳይ ሰአት ከበባ ውስጥ የገባውን ቡድን ሲያበራዩ ትለዋል ይበንዲ እንዳለ ከትናንት ጥቅምት 23 2018 ከሰዓት ጀምሮ እስከ 42018 ታራት ከጧቱ አራት ሰዓት ድረስ ይህን መግቢያና መውጫ ያጣው ያገዛዙ ጥምር ቡድን ወደ መጣበት ለመሸሽ ና ለማምለጥ ሌሊቱን ጨምሮ ጥረት ቢያደርግም አይበገሬዎቹ የአማራ የቁርጥ ልጆች አድዋ ክፍለ ጦር ከመይሳው ካሳ ሁለተኛ ኮር ተወርዋሪ ጋር በመጣመር እያዟዟሩ መግቢያ መውጫ አሳጥተውት ውለው አድረዋል። ሌሊቱን በሙሉ ሲኳትን አድሮ መውጫ በር ሲያመቻች ቢያድርም አነጋጉን በተከፈተበት መብረቃዊ ጥቃት ሙትና ቆስለኛ እየሆነ እየተዝረከረከ የያዘው ተሽከርካሪ ኦራል አምቡላንስ ሁሉ ተመቶበት እየቀባጠረ እግር ያውጭኝ ፈርጥጦ አውጣኝ አውጣኝ እያለ ሻሁራ ከተማ ከመሸገበት ምሽግ ሊገባ ችሏል። ያገዛዙ ይህን ጸረ አማራ ቡድን ሸሽቶ ወደመጣበት ሻሁራ ከተማ ለመግባት ሲያደርግ በነበረው የኋሊቱ ሩጫ በተከፈተበት ተኩስ የተገኘ ድል ሙት አስራ ሁለት ሀያ አራት ቁስለኛ ና ሲጓዝበት የነበረው ሁለት ጦራል ና አንድ አምቡላንስ ወዲያቸው ሙሉ በሙሉ ሊጎዳ ችሏል። ሌላኛውና ሁለተኛ አውደውጊያ ሁለቱ የካራ ማራ ና የአጣናዋሴ ክፍለ ጦር የሕዝብ ግንኙነት አርበኛ አክለ አርበኛ ግዛት ከቦታው እንዳደረሱን በምዕራብ ጎንደር መተማ ወረዳ መተማ ከተማ የተደረገው አውደውጊያ ውጊያ አመርቂ ድልን አስገኝተዋል። አናብስቶቹ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር አሳምነው ብርጌድና አጠናዋሴ ክፍለ ጦር ተካ ብርጌድ ጋር በመጣበር ጥቅምት 23 2018 አመሻሹን 12 ሰዓት ጀምሮ ጠላት ወደ መሸገበት መተማ ከተማ ተወርውሮ በመግባት እስከ ሌሊት 6 ሰዓት ድረስ ሲፋለሙ ታድረዋል። በዚህ ልዩ የማታ ኦፕሬሽን የአገዛዞን ማፊያ ቡድን ክፉኛ መውጫ መግቢያቶ አቶ የብልጽግናው አመራርም በየስርቻው ተደብቆ ሲሸበርና ከባድ በትርም ሲያርፍበት አመሻሽተዋል። በዚህ የጣምራ የሌሊት ልዩ ኦፕሬሽን የተገኘ ድል አስራ ሁለት ሙት ሀያ አንዱ ደግሞ ቁስለኛ ሆነዋል። መረጃውን ያደረሰን አፋብሀ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ህዝብ ግንኙነት ክፍል። ምዕመናን እናስተባብረው በፍራንክፈርት ከተማ በሚደረገው ሰልፍ ላይ እንዲገኙልን ጥሪ አድርገናል። የአገዛዙ ጦር አዛዥ ብርሃኑ ጁላ ጀኔራል ምግበይ ክዶናልድ ጦርነቱን ለመጀመር ምክንያት አግኝተናል አሉ። ብርሃኑ ጁላ ህዋት ከፕሪቶሪያ የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸው ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው አሉ። ፊልድ ማርሻል ብርሃኑ በጌታቸው ረዳ አጠራር ጉጅሌ ሲሉ የጠሩት በህዋት ውስጥ ያለ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉም ተደምጠዋል። ሰውየው ይህን ያለው ጥቅምት 24ን አስበን ዋልን ባሉበት መድረክ ላይ ነው። ሆኖም በዚህ መድረክ ላይ ሌላ የጦርነት ጅማሮን የሚያቀርብ የፉከራና ይዛቻ ንግግር አድርገዋል። ከአራት ዓመት በፊት ህዝቡ ሰራዊቱን አስበላው አብሮ ካደን ደጀን የሚሆንን ህዝብ አጣን የሚሉ ቃላቶች ከነ ብርሃኑ ጁላ አፍ አይጠፉም ነበር። የዛሬ አምስት ዓመት የተፈጸመውን ጥቃት ክህደትና አስነዋሪ ታሪክ ሲሉ የጠሩት የታማዦር ሹሙ ስለ ድርጊቱ ሲነሳ እየተወራ ያለው ስለ ህወሃት እንጂ ስለ ትግራይ ህዝብ አይደለም ሲሉ ይደመጣሉ። የብርሃኑ ጁላ ክፍፍል ህወሃትን ከህዝቡ በመለየት አላቆመም። ጥቃቱን የፈጸመው ከህወሃት ውስጥ የተወሰነ ነው ብለዋል። አስነዋሪ ታሪክ ስናወራ እያወራን ያለ ነው ስለ ህዋት ነው፣ ስለ ትግራይ ህዝብ አይደለም። ህዋትም በሙሉ አይደለም፣ ህዋት ራሱ በሙሉ አይደለም። ምክንያቱም አንዳንድ ጊዜ ነገሮች ጅምላ የሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል። እኛኮ ህግ ማስከበር ብለን ራሳችንን ለማከላከል መልሰን ስናጠቃ የትግራይ ህዝብ ምንድን ነው ሲል የነበረ እረ፣ ጉድ እረ እዝጊዮ ምን አይነት ክደት ነው? እንዴት እንደዚህ ይደረጋል እያለ በልጆቹ ያፍር ነበር፣ ያፍር ነበር። እኛ ተመልሰን ስንገባ አጨብጭቦ ነው ሲቀበል ነበር። ብርሃኑ ህወሃት ከፕሪቶሪያ ስምምነት በኋላ ፈጽሟቸዋል ያሏቸው ትንኮሳዎችና እምቢባይነቶች ዳግም ወደ ጦርነት ለመግባት ከበቂ በላይ ናቸው ብለዋል። ህወሃት ተፈናቃይ አለቅም ማለቱን፣ ኃይል ማሰልጠኑን፣ ትጥቅ በማስፈታትና በማሟሟቂ ሂደት የተሰናበት ወታደሮችን እንዲመለሱ ማድረጉን እንደ ጦርነት ምክንያት እንወስደዋለን ብለዋል። ጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ የመከላከያ ሰራዊት ቢሆን ኖሮ ከፕሪቶሪያ በኋላ ህወሃት የሰራቸው ትንኮሳዎች፣ ሴራዎች በቂ ናቸው ወደ ጦርነት ለ ማግባት ግን በጦርነት ህወሃት ይሸሻል፣ የትግራይ ህዝብ ይጎዳል፣ ባለፈው ጦርነት ያየነው እሱን ነው ሲሉ ተደምጠዋል። ብርሃኑ የጦርነት ምክንያት አግኝተን አልተጠቀምንበትም እያሉ ቢመስሉም ሀቁ ግን እነዚህ ምክንያቶች ለጦርነት እንጠቀምባቸዋለን ማለታቸው ነው። ብርሃኑ በዚህ ንግግራቸው አንድ ያመኑት ነገር ህወሃት ሸሽቶም ቢሆን የእሳቸው ጦር ብቻውን ያገኘውን የትግራይ ህዝብ እንደሚጎዳ ነው። ብርሃኑ ህወሃት ከኤርትራ ጋር ጽምዶ በሚል ስያሜ ፈጥሮታል ያሉትን ህብረትም ወደ ጦርነት ሊያስገቡ ከሚችሉ ምክንያቶች ዝርዝር ውስጥ አካተ ድንበር ሰብሮ መሄድ ጸረ ህገ መንግስት ነው ያሉት ብርሃኑ ህብረት መፍጠሩ በራሱ ክህደት ነው ብለዋል። የእርሳቸው ጦር ከትግራይ ጋር በነበረው ጦርነት ይህንኑ የኤርትራ ጦር አስገብቶ ህዝብን በመውጋት ክህደትን ያለማመደ መሆኑን ረስተውታል። የታማዦር ሹሙ ከዚህ በፊት የካድነውና የካደን ህዋት አሁን ቀድሞ ክዶናል ሲሉም ምሬት አሰምተዋል። ብርሃኑ ህዋት ብቻውን ቀርቷል ይሉና እዚያው ንግግራቸው ጋር ደግሞ ህዋት ከሻቢያና ከፋኖ ጋር ተጣምሯል ይላሉ። ግራ የተጋቡትና ሰሜናዊው ጥምረት ያሰጋቸው ብርሃኑ ጦርነት ማድረግን ፈልግ እኮ እያሉ ረጅም ዲስኩር ይደሰኩራሉ። ነገር ግን በአማራ ክልል ከፋኖ ጋር ምን እያደረጋችሁ ነው? ከሆነ ጦር ጋርስ ኢሬቻ እያከበራችሁ ነው ወይ ብሎ የሚጠይቃቸው የለም። ብቻ የመቅረዝ ዘመን መጥቷል። ከፍተኛ ስጋት ነው ያለው። ስለዚህ ይፎክራል። ጆኖሳይድ ፈጸመብኝ ሲል ከነበረው ሻእቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው፣ ይሄ ራሱ ክደት ነው። ሌላ ክደት ሌላ ክደት መልክ ነው። ጆኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻእቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። በሌላ መልክ የሚገለጽ ክህደት። አክሱም የህወሃት አይደለም። አክሱም ህወሃት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሃት የሰራቸው ትንኮሳዎች፣ ኢምቢባይነቶች በቂ ናቸው፣ ወደ ጦርነት ለመግባት በቂ ከበቂ በላይ ናቸው። ጦረኛ መንግስት ቢሆን ኖሮ፣ ጦርነት የሚናፍቅ ቢሆን ኖሮ፣ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስካ፣ ከፕሪቶሪያ በኋላ ህወሃት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት ህወሃት ለፋኖ ጥይትና እቅድ ሰጥቶ ኢትዮጵያና አማራ ክልል እንዲበጠበጥ ልኳል ያሉት ብርሃኑ አማራን ኢትዮጵያን ነጥለው ተናግረዋል። ይህም የጦርነት ምክንያት ነው ብለዋል። በቀደም በሰሜን ወሎ ግንባር ከፋኖ ጋር ተገናኝታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋክቷችኋል፣ ግን ዝምብለናችኋል። ምክንያቱም ኃላፊነት አለብን እኛ መንግስትነን ለትንኮሳ ሁሉ መልስ አንሰጥም፣ ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። በሚል ጦርነቱን እንደሚጀምሩት ዝተዋል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ። የኢትዮጵያ ህዝብ የኢትዮጵያ መከላከያ ሰራዊት የኢትዮጵያ መንግስት ክህደት አያቅም። ክደን አናቅም። ክደን አናቅም። በቀደም ምግበይ ኃይሌ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልኮልኝ ነበር። እኛ እንደ ምግብ አይደለንም። አንክድም፣ ቃል አንሰብርም። ምግብ አይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከእኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥተዋል። እንደ ምግበ ቅም የምንይዝ ቢሆን ኖሮ፣ እንደ ምግበ ካዲ ብንሆን ኖሮ እጃችን ገብተው ነበር። ህወሃት በትግራይ መቆየት የለበትም፣ ከተጠቃን እንከላከላለን ሲሉም አደገኛ የጦርነት ጅማሮ ንግግር አድርገዋል። ህወሃትን የሚቃወሙትን የታጣቂ ቡድን አባላት እያሰለጠኑ ስለመሆኑም ፍንጭ ሰጥተዋል። የአሁኑ ፉከራ ተባባሪ አይደለም። የትግራይ ህዝብ ይልቅ መውጫ መንገድ ነው የሚፈልገው አሁን ከገባበት መውጫ መንገድ ነው የሚፈልገው። ምግብ ኃይሌ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል ብሎኛል እኮ ለእኔ። በቀደም የሚያወራውን አይታችኋል። ምን አይነት ስብዕና ነው ይሄ? ምን አይነት ስብዕና ነው? በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ እባክህ ተመልሰህ መፎከር ትክክል አይደለም። በበቃኝ እኮ ነው የጨረሱት። የሶማሌ የጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ነበረች ለሚለው ንግግራቸው ይቅርታ ሊጠይቁ ይገባል አሉ። የሶማሌ የጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ነበረች ለሚለው ንግግራቸው ይቅርታ ሊጠይቁ ይገባል ማለታቸው ተሰምተዋል። የጎሳ መሪዎቹ ጠቅላይ ሚኒስትሩ ይቅርታ የማይጠይቁ ከሆነ የሶማሌ ወጣቶች እያስነሱት ያለው ተቃውሞ ተባብሶ ሊደርስ ለሚችለው ጥፋት ተጠያቂ አንሆንም ሲሉ በትናንትናው እለት ባካሄዱት ስብሰባ አሳስበዋል ተብለዋል። በትናንትናው እለት ማለት በትም ጥቅምት 24 2018 ዓ ም በድሬዳዋ ሸረፋ ሆቴል የሶማሌ ተወላጆች ባደረጉት አስቸኳይ ስብሰባ የሶማሌ የጎሳ መሪዎችና ሊሂቃን የተገኙ ሲሆን ጠቅላይ ሚኒስትሩ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ ላደረጉት ንግግር የሶማሌን ህዝብ ይቅርታ ሊጠይቁ ይገባል ብለዋል። አብይ አህመድ በአሳለፍነው የህዝብ ተወካዮች ስብሰባ ወቅት ማብራሪያ ከሰጡባቸው ጉዳዮች መካከል የወሰን ይገባኛል ውዝግቦች ጉዳይ አንደኛው ሲሆን በማብራሪያቸው ላይ ድሬዳዋ በህገ መንግስቱ የኦሮሚያ ክልል አካል ነበረች ማለታቸው አይዘነጋም። ይህንን ተከትሎ የሶማሌ ልሂቃንና በሶማሊኛ ቋንቋ የሚሰሩ የመገናኛ ብዙኃን አውታሮች ወዲያውኑ ተቃውሞ ሲያሰሙ ተደምጠዋል። በትናንትናው ዕለት ደግሞ ከሶማሌ ማህበረሰብ የተውጣጡ ምሁራን፣ የሚዲያ ባለሙያዎች፣ የአገር ሽማግሌዎችና የጎሳ መሪዎች በድሬዷ ከተማ አስቸኳይ ስብሰባን አድርገዋል። በድሬዷ ከተማ ሸረፍ ሆቴል የሶማሌ ጎሳ መሪዎችና ልሂቃን ባደረጉት አስቸኳይ ስብሰባ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ድሬድዋ የኦሮሚያ አካል ነበረች ማለት ለተናገሩት ንግግር በይፋ ወጥተው ይቅርታ እንዲጠይቁ ያሳሰቡ ሲሆን፣ ይህንን ማድረግ ካልቻሉ በሶማሌ ወጣቶቹ ዘንድ እየተነሳ ባለው ተቃውሞ ለሚፈጠር ማናቸውም ችግር የጎሳ መሪዎቹ ኃላፊነት እንደማይወስዱ መግለጻቸውን ሰምቻለሁ ሲል ዞብል ፖስት ዘግቧል። በአስቸኳይ ስብሰባው ላይ የኢሳና ጉርጉራ ዋና የጎሳ መሪዎች የተገኙ ሲሆን፣ የጉርጉራው የጎሳ መሪ ዚያድ ዳውድ ኡመርና የሰፊው የኢሳ ጎሳ መሪ ሙስጠፌ መሀመድ ኢብራሂም ጠቅላይ ሚኒስትሩ የሶማሌን ህዝብ በይፋ ይቅርታ እንዲጠይቁ በመድረኩ ላይ ማሳሰባቸውን ዘ